ሰላም ጤና ይስጥልን ክብራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ አየር መንገድ ዓለም አቀፍ አገልግሎት ማኔጂንግ ዳይሬክተር የሆኑትን አቶ ተክለ ሃይማኖት ገብረ ዮሐንስን ይዤላችሁ ቀርባለሁ። ቱዴይ ኢዝ ዘ ፊፍቲዝ አኒቨርሰሪ ኦፍ ኢትዮጵያን ኤርላይንስ ስታርቲንግ ኦፕሬሽን ቱ ኪጋሊ ዛሬ እንግዲህ የተገኘነው ኪጋሊ ነው። ኪጋሊ ሩዋንዳ የተገኘንበት ምክንያት በኢትዮጵያ አየር መንገድ ፈርቀዳሽ ከሆኑት መዳረሻ ጣቢያዎቻችን መካከል አንዱ ሲሆን በዛሬው ዕለት ሀምሳኛ አመታችንን አክብረናል። ይህ ሀምሳኛ አመታችን ምን ይመስላል፣ እንዲሁም አቶ ተክሌ የሚመሩት ክፍል ምን ምንን ይይዛል፣ ምን ይመስላል የሚለውን የምንቃኝበት ይሆናል። አብራችሁን ቆዩ ሰግናለን ዘፎ ሰግናለ እንዴ፣ የስራ ዘርፉ ምንድን ነው? እስቲ ባጭሩ ይያዙልን። የእኔ የ በእንግሊዝኛ ያው ማናጂንግ ዳይሬክተር ኢንተርናሽናል ሴልስ ኤንድ ሰርቪሰስ ማለት የአለም አቀፍ የሽያጭና የአገልግሎት እንደማለት ነው። ኢትዮጵያ አየር መንገድ በአጠቃላይ ወደ 146 አካባቢ የሚሆን ደስ መዳረሻ አለው በኢንተርናሽናሊ ግሎባሊ በዚህ 146ቱ የሽያጭም የሰርቪስም እንሰጥበታለን ማለት ነው አቶ ተክሌ እንግዲህ እርሶ የሚመሩት ቢሮ ሌላው ከ145 በላይ መዳረሻ ጣቢያዎች ይኖራሉ ይህም በሚያደርጉበት ጊዜ በትንሹ ከ20ሺ እስከ 25ሺ በላይ መንገደኞች በቀን ከኢትዮጵያ አየር መንገድ ይወጣሉ ይህ ሁሉ እንዴት ነው ማኔጅ የሚያደርጉት እንዴት ነው የሚያስተዳድሩት ባጭሩ ቢገልጹልኝ በየጣቢያው ኢትዮጵያ አየር መንገድ በእነዚህ መዳረሻዎች የየራሳችን የራሱ የሆነ የሽያጭና የሰርቪስ የሚሰጥ የሚመደቡ አለቃዎች አሉ፣ ኃላፊዎች አሉ በሽያጭም ሰርቪስ የሚሰጡ ማለት ነው። እነኚህ ዋናው አለማቸው የኢትዮጵያ አየር መንገድ ባሉበት ቦታ የገበያውን አጥንተው የገበያን ካጠኑ በኋላ አይቲንክ በዛ መልክ ያው የገበያውን ፕሮሞት ወይም ማስታወቂያ ወይም ያስፈልጋል። ያን ሲያስታውቁ አስፈላጊ የሆነውን የሽያጭ አሉ ብኛ የምንጠቀምባቸው አካሄዶች አሉ። እነሱ ተጠቅመው ገበያውን እንዲያገኙ አይቲንክ አየር መንገድም ብቻ ሳይሆን እዚህ ገበያ ላይ የሚወዳደረው ብዙ ተዋዳሪዎች አሉ። እዚህ ላይ የተለያዩ አየር መንገዶች አሉ። የነዚህን አየር መንገዶች አካሄድ የራሳችንን ጨምረንበት ያው የሽያጭ አካሄዳችን በዛ መልክ ነው የምንሰራው። የዛሬው በዓላችንን እዚህ ኪንሻሳ እያከበርን ያለ ነው። እንግዲህ ሀምሳኛ ዓመታችን እያከበርን ነው። እስቲ እንደ ጠቅለል አድርገው ሊገሩ ከስሜቱ ጀምሮ ከእንግዳ አቀባበልን ከበዓሉ ካለው ስሜት ጀምሮ እስቲ ይለጽቁጠኝ ሩዋንዳ፣ ኪጋሊ የዛሬ 50 ዓመት ነው ኦፕሬሽን የጀመርነው። በ1975 በፈረንጆች አቆጣጠር ነው የጀመርነው። ኢት ዋዝ ኤፕሪል 7 ነው የጀመርነው እና የጀመርንበት መጀመሪያ በጣም በሳምንት ሶስቴ ወይ ሁለቴ ነበረ። በዛን ጊዜ ብቻውን ደግሞ አይደለም ሲጀመር የነበረው በዛን ጊዜ ከኪንሻሳ በነበረው ጊዜ ከኪንሻሳ ምክንያቱም ኪንሻሳም የኮንጎ ብራዛ የኮንጎ ዲሞክራቲክ ማለት ነው። እነሱም 50 ዓመታቸው ነው እኩል ነው የጀመሩት። ሊንክ ነበረ ሊንክ የምንለው ቀጥታ ሳይሆን በአንዱን መንገደኛውን አውርዶ እንደገና ደግሞ የሚቀጠልበት ነበረ። ከዛ በመቀጠል የተወሰነ ጊዜ አቁመን ነበረ በነበረው ችግር የዚህ አገር የሩዋንዳ ችግር በነበረው። ከዛ ግን በመቀጠል ከቡሩንዲ ጋር ቡጁምቡራ ዴይሊ ሆኖ ብጁምቡራ ኬጋሊ እያለ ለብዙ አመታት ሲሰራ ነበረ። ካለፉት ጥቂት አመታት ጀምሮ ግን ራሱ ገበያው የሩዋንዳ ገበያ ስላደገና ጥሩ ፐርፎርማንስ ስላመጣ ብቻውንድ እንዲሰራ ረግ ነው። አሁንም ጥሩ ሪማርክ ያመጣ እዚህ ያሉት የጣቢያ ኃላፊዎችም ጥሩ በመስራታቸውና የገበያውን እድገት ስላመጣ ወደ ሁለት አሳድገው ነበረ። ከአመና ጀምሮ ደግሞ ሶስት በቀን ሶስት ፍላይት ነው የምንሰራው። ከሱ በተጨማሪ ካርጎ፣ ምክንያቱም እነኚህ ወደዚህ የምንበርበት በጣም ሞዴርን የሆኑ ኤርክራፍቶች ከአምስት ዓመት ያነሰ እድሜ ያላቸው አውሮፕላን ነው ወደዚህ ጣቢያዎች የምንበርባቸው። እነዚህ ግን ሙሉ በሙሉ የመንገደኛን ሻንጣና ካርጎ ስለማይችሉ አትሊስት የመንገደኛውን በፍላይት መጥቶ ካርጎ ግን ቢዝነሱም ስላለና የተሻለ ስላየነበት በሳምንት ሶስት ፍላይት ስኬጁል አድርገን በሳምንት ሶስት ኦፕሬት እያደረገን ነው አሁን። እና ቶታሊ ወደ 21 ፍላይት የመንገደኛ ፍላይት በሳምንት እንደገና ሶስት ደግሞ የካርጎ እየሰራን ነው የምንገኘው። ምናልባት የመጨረሻ ጥያቄ የማደርገው ተጨማሪ እያሰቡት አለ ወይ? በሳምንት ሁለት ሶስት ጊዜ ብለን የጀመርነው በረራ አሁን ግን በቀን ሶስት ጊዜ ማድረግ ችለናል። እዚህ ኪጋሊ እንኳ ያለንበት አሁን። ይህንንስ ፍሪኩንሲ ወይም ድግግሞሽ የምንለውን ወይም አዳዲስ በረራ ጣቢያዎችን በዚህ ያሰቡት ምን አለ? ይህን አንድ ላይ ቢመልሱልኝ። ኢትዮጵያ አየር መንገድ ማደግ አለበት። ሁሌ ደግሞ ሀሳባችንም ጭንቅላታችንም እድገት ነው። እድገት ካላደግን ያው ባለው የዓለም ውድድር መቆየት አንችልም። ዘን ሰማስት ማደግ የግድ ነው ብለን ነው እንይዘው ና በዚህም የተነሳ አሁን በሚቀጥሉት ሁለት ሳምንታት ወይከነ ሶስት ሳምንት ሁለት እስከ ሶስት ሳምንት ባለው ተጨማሪ አራት የመዳረሻ በረራ እና እንጀምራለን። በቅርቡ ወደ ሃይድራባድ እንጀምራለን። በጁን 15 ሃይድራባድ እንጀምራለን ህንድ ላይ ይሄ ማለት አምስተኛው የህንድ ዴስቲኔሽን ማለት ነው። በአንድ ሀገር በአምስተኛው መዳረሻችን ማለት ነው። ከዛ በመቀጠል ጁላይ ዋን ወደ አቡዳቢ ነው የምንጀምረው። አቡዳቢ ከዱባይና ና ከሻርጃ ቀጥሎ ሶስተኛ መዳረሻችን ይሆናል ማለት ነው በዩኤኢ። ከዛ በመቀጠል ወደ ሃኖይ ነው የምንሄደው። ሃኖይ ከሩቅ ምስራቅ ከምንላቸው አገሮች አሁን በእድገት ላይ ካለው አንዱ ሀገር ነው እስፔሻሊ በቢዝነስ እድገት በጣም አሁን ከሚያድጉ ከሚባሉት ሀገሮች አንዱ ነው። እዛጋም ጥሩ የገበያ አለ፣ በካርጎም አለ፣ በመንገደኛም አለ። ይሄንን አይቲንክ ኢትዮጵያ አየር መንገድ ለመንገደኞችን ማቅረብ ስላለበት እሱን አይተን ለአፍሪካ መንገደኞቻችን ሌሎችም ደስቲኔሽን ያሉትም አይቲንክ ይህን ገበያ ጥሩ በመሆኑ ይሄን ካስተዋወቅ ነው በጣም የሚያድግ ፕሮሚሰሪ የምንላቸው ደስቲኔሽን ናቸው። በስተ መጨረሻ ተጨማሪ የምንጀምረው ወደ ዩሮፕ ነው። የውጭ ፖርቹጋል ፖርቹጋል አልነበረንም፣ አሁን ነው የምንጀምረው ፖርቹጋል ዘኒህ በረራ በሳምንት አራቴ ከማድሪድ ጋር ሊንክ ሆኖ ነው የሚሰራው። ይህም ጥሩ ጅማሪ ነው። አይ ቲንክ ለወደፊቱም የተሻለ ገበያ ብለን የምናስበው አንዱ ደስቲኔሽናችን ነውና እነኝህን አራት ናቸው። በሚቀጥሉት ሁለት ሳምንታች በሁለት ሳምንት እስከ ሶስት ሳምንት ባለው ምን ጀምረው ማለት ነው። ክቡራን ተመልካቾቻችን፣ እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበረ። የዛሬው ፕሮግራማችን እጅግ ያማረ ነው የነበረው። የኢትዮጵያ አየር መንገድ በረራውን ከፈትን 50 ዓመት አከበርን ብቻ ሳይሆን ከሱ ጋር በተጓዳይ ደግሞ ቱሪዝሙ ምን ይመስላል፣ ባህላችን ምን ይመስላል የሚለውን አብረን ያስቃኘንበት ነው የነበረው። ለምሳሌ የቡና ሴረሞኒያችን ባህላችን ዶክመንተሪው ፊልም ከዛሬ 5 ዓመት ጀምሮ ያለውን ግንኙነታችንን የባህል ትስስሩን ሁሉ አንድ ላይ ያሳየንበት ነው የነበረው። እና እጅግ ከልብ አመሰግናለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አቶ ተክሌም እዚህ ድረስ መጥተው ይህን ያማረ ሁኔታ መርተው እዚህ እንድደርስ ስላበቁን እጅግ ከልብ አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት በተመሳሳይ ከሀገራችን ከኢትዮጵያ ይዘን የምንቀርብ ይሆናል። እስከ ሳምንት ድረስ አብራቸው እንድትቆዩ በአክብሮት እንጠይቃለን። ሀና አጥናፉ ከእንግዳዬ ጋር ቆይታ አርጊ ያለው ጠና ስጥልኝ